የፒያሳ አካባቢ ፖሊስ ጣቢያ ህብረተሰቡን በማስተባበር ያስገነባውን የማህበረሰብ አቀፍ ፖሊስ አገልግሎት ማዕከል ና የአባላትን ኑሮ ለማሻሻል ያከናወናቸውን የልማት ስራዎች አስመረቀ። ምክትል ሳጅን ፍሬ ወይኒ ገብረ ጻዲቅ ያዘጋጀችውን ኢንስፔክተር አልማዝ አባይነ ታቀርበዋለች። የአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ የወረዳ አንድ ቀጠና አራት አካባቢ ከቀድሞ በተሻለ ሁኔታ ደረጃውን የጠበቀ የማህበረሰብ አቀፍ ፖሊስ አገልግሎት ማዕከል ገንብቶ ለህብረተሰቡ አገልግሎት ለመስጠት አስመርቋል። በፕሮግራሙ ላይ የተገኙት የአራዳ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ሞቱማ ሲማን ጨምሮ የተለያዩ የስራ ኃላፊዎችና የጸጥታ አካላት በተገኙበት ንግግር ያደረጉት የአራዳ ክፍለ ከተማ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር ሞቱማ ሲማ ቀደም ባሉት ጊዜያት ፒያሳ አካባቢ ብዙ ወንጀሎች የሚፈጸምበት ቦታ እንደነበረና በአሁኑ ሰዓት ግን የተለያዩ ልማቶች እየተካሄዱበት እንደሆነ ተናግረዋል። ይህ ጣባ ከዚህ በፊት በወንጀል ይታወቅ ነበረ። ስርቆት እንደዚሁም ቅሚያም ስርቆት፣ የተለያዩ የሚሰረቁ እቃዎች የሚሸጡበት እንደ ሶማሌ ተራ አካባቢ ላይ የነበረ ነው። በአሁኑ ጊዜ ግን በጣም በጥሩ ሁኔታ ከሌላ ቦታ በተሻለ መልኩ ወንጀል የመቀነስ ህብረተሰቡ ተረጋግቶ ስራውን የመስራት ባለሀብቱም አካባቢውን የሚያለማበት አስተዳደሩም ተረጋግቶ የሚሰራ ኢኮኖሚያዊ ማህበራዊ ነገሮችም እንዲሰራ ሁኔታ ነው። ደረጃውን የጠበቀ ማዕከል ለመገንባት እና የአባላትን ኑሮ ለማቃለል የተለያዩ የልማት ስራዎች የተሰሩት በማህበረሰቡና በበጎ ፈቃደኞች ድጋፍ እንደሆነ የፒያሳ አካባቢ ፖሊስ ጣቢያ ኃላፊ ኢንስፔክተር እዮብ ተከተል ተናግረዋል። የምናስመረቀው የፖሊስ ኮሚኒቲ ሴንተርና የአባሉ ኑሮ ሁኔታ ለመደጎም የተሰሩ የተለያዩ ሪፎርም ስራዎች አሉ። እነዚህም ስራዎች ለፖሊስ ተቋም ልዩ ገዛ የሚያደርጉ ሬሽን የሚፈጭበት ወፍጮ ቤት እነዚሁም ዘመናዊ የከተማ ግብርና ተግባራዊ የሚደረግበት የዶሮ ቤት፣ እንጀራ መጋገሪያ ቦታ እና እነዚሁም የዳቦ ማሽን አጠቃላይ ገምጡ ወደ 4 ሚሊዮን 768 ሺህ አንድ መቶ ሰማኒያ አራት ብር የሚገመት ፕሮጀክት የገነባን ሲሆን ለተሰለፍንበት አላማ ስኬት ልዩ እገዛ የሚያደርግልን ነው ማለት ነው። የፒያሳ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ማስተባበሪያ ኃላፊ ረዳት ኢንስፔክተር ሰጠኝ አስማረ እና የወረዳ አንድ የቅጥን አራት ኦፊሰር ዋና ሳጀን ሳለው በላይ ማዕከሉን ለመገንባት እቅድ አውጥተን ስንንቀሳቀስ ማህበረሰቡ ከፍተኛ እገዛ እንዳደረገላቸው ተናግረዋል። የተገነባው ማዕከልም ወንጀልን ለመከላከል ሃያ አራት ሰዓት ህብረተሰቡን ለማገልገል ክፍት እንደሚሆንም አስረድተዋል። ሰፋ ያለ ቢሮ ነው እንደምታዩት የተገነባውና የተሻለ የህብረተሰብ ተሳትፎ የነበረበት ሁኔታ አለ ማለት ነው። በመጀመሪያ በቅርብ በመነሳት ነው ይሄ ሴንተሪ ሊሰራ የቻለው። ሁሉም ነዋሪ፣ ሁሉም አጋዣይል ተሳትፎበታል። አሁንም አገልግሎት መስጠት ጀምረናል። ያነጋገር ናቸው። የአካባቢ የማህበረሰብ ክፍሎች እንደገለጹት ማዕከሉ ሲገነባ በአካባቢው የሚፈጸሙ ወንጀሎች እንደሚቀንሱና አሁን ደግሞ ደረጃውን በጠበቀ መልኩ መገንባቱ ለስራ ምቹ እንደሆነላቸው ገልጸዋል። አሁን ሰላም ሰፍሯል ጸጥታ ሰፍራ በአካባቢ ላይ ወንጀል የነበረውን ወንጀል ከዚህ አካባቢ እንዲጠፋ አድርጓል። ሙሉ በሙሉ ባይጠፋም በአይን ደግሞ ተከታክለት መናከሽዎች ናቸው። አሁን አብዛኛው እንዲ ነጥቂ አይኖርም፣ ሸዋሻ የሚባል የለም በአካባቢ ላይ። በዚች አካባቢ ላይ ማለት ጠንካራ የሆነ ስራ እየተሰራ ነው።